በቃ ብዙ ነገሮችን መናገር አልችልም እኔ እንጃ ይከብደኛል። ምክንያቱም አብራችሁ ከኖራችሁ አብራችሁ ከሳልፋችሁት ሰው ጋር ይሄ ነው ይሄ ነው መባባል ይከብዳል። በቃ እስከዛሬ ድረስ ጥሩ ነገሮችን አሳልፈናል። ቆንጆ ጊዜያቶች ነበሩ፣ በጥፎ ጊዜያቶችን አሳልፈናል። ለዛ የዛሬ እርሴ አብርሽና ሮታ ናቸው ማለት ነው። አብርሽ ወደ ቡታጀራ የሄደበትን ምክኛት ታውቀዋል ማለት ነው። ግን ሩታ መሸወድ የለባትም አሁንም ቢሆን እጅ መስጠት የለባትም። ሩታ ግን ለአንዴና ለመጨረሻ ነው የወሰነች ማለት ነው። ግን አሁንንም ቁጥን ማለት አለባት አለዛ እላይላይዋ ሴት መደረቧ አይቀርም ማለት ነው። እንግዲህ ሁላችሁም እንደምታውቁ አብርሽና ሩታ ከተጣሉ አንድ አመት አስቆጥረዋል ማለት ነው። አንድ አመት ማለት ቀላል አይደለም። እንኳን አንድ አመት ይቅርና አንድ ወር ወይም ደግሞ አንድ ቀን በጣም ከባድ ነው ማለት ነው። ስለዚህ አንድ አመት በሙሉ ያስለቅሳት፣ አንድ አመት በሙሉ ላይ ላይዋ ሴት እየደረባት ሳትበላ ሳትጠጣ አንድ አመት ቆይታ፣ አሁን በመጨረሻ ጊዜ እጅ መስጠት የለባትም አብረሽ ያው ቡታጀራ የሄደበት ምክንያት አስታርቁኝ በማለት ነው። ወደ እናቱ ወይም ደግሞ ወደ አባቱ ጋር የሄደው ማለት ነው። ስለዚህ ሩታ እጅ መስጠት የለባትም፣ እምቢ ማለት አለባት። አለዛ ደግሞ አሁንም በሕይወቷ ላይ መጫወቱ አይቀርም ማለት ነው። ስለዚህ እኛ ሴቶች አንዳንዴ በጣም ችግር አለብን። እውነቴ ነው የምላችሁ፣ ወንዶቹ ፊት ሲሰጡን በቃ በጣም በቃ እንሸወዳለን ግን እንደ ወንዶቹ እኛ ቆጥን ማለት አለብን ነው ምለው። ስለዚህ እንግዲህ አብርሽ ወደ ቡታጀራ ሄደዋል። ሩታ እጅ መስጠት የለባችሁም የለባትም መታረቅ የለባትም። እና ወገኖቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋቸውን እንዳትረሱ በአዲስ ቪዲዮ